በነገራችን ላይ መልከ ሚካኤል ጸልያችሁ አንድ የሆነም እንደው በቃ የሚጠላችሁ ሰው ፊት ስትሄዱ ነው የሚለው ቆረጥ ነው እያደረገ ነው የሚያችሁ። እየሰማችሁ ነው ቆረጥ እያደረገ ነው የሚያችሁ። ባልና ሚስት በመንፈስ ተለያይተው ሚስት መልከ ሚካኤልን ጸልያ ጌታ ሆይ ሞገሱ ነኝ እፍፍ ብላ እንዲ አብሳል ወደ ባሏ ስጠጠቃ አትጠቂኝ፣ ዛሬ ደግሞ ምንድን ነው ይላል ምንድን ነው ይላል። እሱም ጸልዮ ሲሄድ እሷ ካለበት ዛሬ ደግሞ ምንድን ነው? እሱ ጀምረ ማዛጋት ደግሞ የማይመለስ ማዛጋት ነው ብሎ እዛው ይቀራል። እና በግድ የሚመለስበትም አጋጣሚ አለ። ይሄ የሁላችሁ ኃይል ነው፣ የኃይል ምልክት ነው። በድካም አታሰቡ። የድካሙ አዛግተ ቶሎ ይቆማል። ይህ የዛኛው ግን ይቆያል። እዛ ስንዝር ነው የሚከፈተው፣ እስጋ ብሎ ነው የሚመለሰው። ይሄን ያህል ሞገስ አለው እና በእውቀት በጥበብ አይደለም ሞገስ የሚመጣው፣ በጸሎት ነው፣ በመንበርከክ ነው። ሙሴ ሲሰግድ አይደለም እ አዲስ ሞት ያመጣው ለክፎዎቹ አይደለም፣ ሲሰግድ እኮ ነው።